አሰላም አለይኩም ወረሕመቱላሂ ወበረካቱ፣ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እኔ አለሁ አልሐምዱሊላህ። እናንተ እንዴት ናችሁ? ስራ፣ አፊያ፣ ጤንነት ሁሉ ሰላም ነው ወይ? ከኛ ጋር አልሐምዱሊላህ። እናንተ እንዴት ናችሁ? በርቱ ጠንክሮ፣ አብሽሩ እላችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ በጣም አመሰግናለሁ። አሁንም ድጋፋችሁ እንዳይለየኝ እላችኋለሁ እህቶቼ እና ዛሬ የመጣሁት ማለት ነው፣ ባለፈው በለቀኩት ቪዲዮ ትንሽ ተቀይማችሁኛል። እንድትቀየሙኝ አልፈልግም በእውነት አንድ ሁለት ሶስት አራት አይደላችሁም፣ አብዛኞቻችሁ ትንሽ ተቀይማችሁኛል። ያው ከሰው ስህተት ከብረት ዝገት የሚባል ነገር አለ እና ያው እና ውድ እህቶቼ የተሳስቻለው ከሰው ስህተት ከብረት ዝገት የሚባል ነገር አለ። እኔ ግን በመጥፎ ነገር አስቤ አይደለም። ሁሌ የምንላችሁ ሀገራችሁ፣ ኑሩ ኑሮ ውድ ነው እንደዚህ ነው እያሉ ልባችሁን ለሚሰቅሏችሁና ለሚያሳስቧችሁ ሰዎች ቦታ ትስጡ ብዬ የምናገር ሰው ነኝ። ይሄንንም በቅንነት አስቤ እንጂ በመጥፎ ነገር አስቤ አይደለም። እኔ እንደነገርኳችሁ ቪዲዮም ላይ በደንብ እንዳብራራሁት ማለት ነው፣ አላህ የቀደረው አይቀርም ምናምን ሀቅ ነው። አንድ ሰው ስበቡን አድርሶ አላህ የቀደረው ከሆነ ሆነ ነው። እኔ ልላቸው የፈለግኩት ሰባቡን ድርሱ ነው። በሌላ መንገድ ተራርታችሁት ከሆነ እንግዲህ ሀያም ሶሪ፣ ምንም ማለት አልችልም። ሀያም ሶሪ ነው፣ ምናጭ ከተቻለ አይደለ። እኔ ግን በመጥፎ ነገር አስቤ ወረ፣ እናንተን ለማጨናነቅ ምናምን አልነበረም የኔ ሀሳብ ማለት ነው። ያው ሰው እንዳረዳዱ ይወሰናል ማለት። ጥሩ ቦታ ላይ ካለሽ ምናዎችን ሁለት ወር ብሰራ ኖሮ ብላችሁ ከምትሉ ነው እኮ ያልኳችሁ። ገብታችኋል አባባሌ። እዛው እድሜያችሁን ፍጁ፣ እዛው አርጁ፣ እዛው እንደዚህ ኩኑ ምናምን ባልጅን አልፈሽ እየተኛሽ ከቤተሰብሽ ጋር እየተኖርሽ ምናምን እንደ እውነትሽ ነው። ይሄ ሀቅ ነው ያወራችሁት፣ የምር ማለት ነው። እና አንቺ በሙቀት እሱ ዝ በብር ምን ቦጣው። እውነትሽ ሀቅ ነው ያልሽ ልጅ ማለት ነው። እና አንቺስ እዛ በሙቀት ምን ቦጣሽ እዚስ በብርዱስ ሙን ቦጣው? አብረሽ ነይና አብረሽ እየተሟማሽ ነው። እና እንደዛ ነው ያላችሁ አለ ነው። በመጥፎ ነገር አስቤ አደለም፣ በኸይር ነገር አስቤ ነው። እንደዛ እንዳትረዱት ማለት ነው። አንዳንድ ልጆች መታችሁ በኢሞ ምነው ጥሩ ልጅ አልነበረሽ እንደ ጥሩ ጥሩ ነገር ታዋሪ ሞራል ምናምን ትሆኝና ነበር ምናምን ነገር ያላችሁኛላችሁ ማለት ነውና እኔም መጥፎ ነገር አስቤ ምናምን አልነበርም። እንደዛ ያልኩት ያው መጥፎ ነገር ሆኖ ከተገኘ በእናንተ አስተሳሰብ እና አመለካከት እንግዲህ ሶሪ ነው የምላቸው። የሰው ልጅ ያጠፋል ጥፋቱን አውቀው ደግሞ ይቅርታ መጠየቅ ያለ ነው። ያው እንደኔ አረዳድ በቀና መንገድ ነበረችኝ ለቆ- ቶር ታገሱ ያልኩት ማለት ነው። እኔም ባልላችሁ እኮ አንዳንዶቻችሁ ተሳክቶላችሁ እኮ አመጡም። ሲጀመር ግን ያው የኮሜንት ነገር ከመጀመሪያው እስከ መጨረሻው ሳንሰማ ለመኮመት ነው ትንሽ ስለምንፈርድ ነው እንጂ ማለት ነው። ያው ሰው በመሃል እየመጣና እየተቆራረጠ ነው ይቅርታ አድርጉልኝ ማለት ነው። እና ይቅርታ እንደምትቀበሉኝ ተስፋ አደርጋለሁ። ያን ያክል አስከፊ ነገር ነው የተናገርኩት ብያላስበ ምን ደራሴ ግን ከአንዱ ለሶስት ሰው እናንተ ሰላም ይኖራችሁ አትንጡ ስላላችሁ ምናምን እንደ ቀደረው ነው ለጻፈው ነው ትክክል ነው። እና ኑ ቶሎ ዌልካም ብለን እንቀበላለን። የኔ ውድ እህቶች እውነታችሁን ነው። እኔ ተሳስቻለሁ። ኑ ቶሎ፣ ኑ ቶሎ ሰላም ነው ብላችሁም አብዛኛችሁ አመጡም፣ ግን እኔ ለመተቸት ነው። ኖ ፕሮብሌም። ኦኬ። ታአሊ ናሚ ሰዋሰዋ ማዕዞች ሀቢብቲ። እስከ መቼ ድረስ እዛ ከባድ ነው እና ሁለተኛው ጥያቄ ደግሞ እንትን ምንድነው ስለ ዋይፋዮች የነበረ አንዳንዱ ደግሞ ትምህርታቸውን ትተው ምናምን ምናምን፣ አንዳንዳችሁ ደግሞ ያው ስንት ነው ዋጋው ምናምን ያላችሁ አላችሁ። እቺ እንትናት ስሪጂ ናት ፎርጂ አይደለችም። ስለዚህ ወርሃዊ ክፍያዋ ሶስት ሺ ነው ነው ስታፍሩላ። ነው ወርሃዊ ክፍያዋ ሰባት መቶ የኢትዮጵያ ብር ነው። ስታፍሩላ ለ3000 በመጠን 700 ብር ነው ወርሃዊ ክፍያዋ። ስታስገቡ ግን የሚከፈላል፣ መሰለህ እስከ ሁለት ሺህ እርግጠኛ ያደለ ሚሆን። ጠይቁት ባለቤቴን። ምክንያቱም ኬብሎ ኬብሏ ማለት ያቺ ጥቁሯ ያያችሁት አለችን ዋይፋዮ፣ ለእሷ እና ደግሞ ገመድ፣ አካባቢያችሁ ካለ የስልክ ገመድ ከዛ ተጠልፎ ነው የሚመጣው ገመዱ ማለት ነው ቤታችሁ፣ እና ለዛ ለዛ ትንሽ የሚከፈላል ይመስለኛል ስታስገቡ፣ እንጂ ወርሃዊ ክፍያዋ አሪፍ ናት፣ ሰባ አምስት ብር ናት ማለት ነው። ጥሩ ናት። አትቆራረጥም። ደህና ናት። እኔ እስካየኋት ድረስ ወደፊት አለኋለ እና ሰባት መቶ ብር ናት ወርሃዊ ማለት ነው። እዚሁ ወግድ ይመሽን ሌላ ቦታ እኔ ለሚ ከዛ በላይ ያሉ ከተሞች ምናምን አላውቅም። እዚህ ሰባት መቶ ብር ነው ወርሃዊ የተባለው እንግዲህ ጨምር ይቀንስ አለኋለ። ለመጀመሪያ ጊዜ ነው ስናስገባ ማለት ነው። እና ይሄንን ይመስላል፣ ውድ እህቶቼ። እዚህ ቦታ ሄደሽ ቅረጭት፣ በዛ በኩል ሄደሽ ቅረጭ ለም ምናምን እንደምትሉ እህቶች ደግሞ ኢንሻአላ፣ ያው ሰው በአጋጣሚ ሲሄድ ነው የሚቀርጸው እንጂ ስራዬ ብሎ የሆነ ቦታ ለመቅረጽ ምናምን ምናምን አይወጣም። እውነት ስነግራችሁ ውሸት ምን ያደርጋል ማለት ነው። ምክንያቱም ቪዲዮ ሲቀረጽ ራሱ ብዙ ነገር ታግሶ ምናምን ነገር ነው እና ምክንያቱም ሰው ሊገባ ይችላል ምናምን ስቀርጡ ደግሞ ለምቀረጻቸው የሚነገር አለ። ብቻ ትንሽ ከባድ ነው ቪዲዮ መቅረጽ ማለት ነው። በየቦታው እየሄዱ እየተጠነቀቁ እየተሳቀቁ ነው። እኔ በራሴ እኔ የሌላውን አላውቅም። ከተማ ከተማ የገባው ነው ብትቀረጪ ምናምን ብትቀርጪ ምናምን ኖርማል ነው። ግን ወደ እኛ ትንሽ ከባድ ነው። እንደውም አንዳንዴ ሰው ሲገባብ በጣም ነው እንትን ምለው የምጨናነቀው ማለት ነው። ብዙ ኤዲት ምናምን ስለማላውቅ እንደውም፣ በፊት አላውቅም ነበር። አሁን አሁን ትንሽ እየተማርኩ ነው እና በቆየ መስመር በሃይስኩል መስመር በዚህ መስመር ክራጭም ላይ ሄደና ሳይ ለሚና ሳይን ሄደሽ ምናም ትላላችሁ። በምክንያት ነው ሲወስ ሄደ የምቀርጸው ማለት ነው እንጂ አሁን እኔ ለመቅረጽ ብዬ ሆነ ሀገር ለማሳየት ብዬ ተወግዲ ተነስቼ ለሚያል ሄደ እና ለመናገር ይሄንንም አንዳንድ ቦታዎችን የምቀርጸው በምክንያት ሰሐር ነው ከበደለ ስትኖሩ ማነታው ስትኖሩ ነው የምትረዱት። እዛ ሆነን ምናምን ሁሉ ነገር ቀላል ይመስለናል። ቀላል አይደለም። ምሳሌ አሁን ቤት ስሩሌ ብለሽ ብር ታስገቢያለሽ አይደል እንዴ? አንቺ የምትፈልጊው ብር እንዳስገባሽ ወዲያውኑ ቀው ማቴሪያሉ ተገዛዝቶ ወዲያው እንዲሰራልሽ ነው ኑ ያ የሚያደርገው ማነው? ባልሽ ሲሆን፣ በቃ ቶሎ ቶሎ ነገሮች ሳይወደዱበት ቶሎ ቶሎ ነው። ቤተሰብ ደግሞ በአስራ አምስት ቀንም፣ በወርም፣ በሁለት ወርም ሊያስጀምር ምልሽ ይችላል ምክንያቱም የራሱ የሚሰራው ልን ነገር ሊኖር ይችላል፣ በተለያዩ ነገሮች ቢዚ ሊሆን ይችላል። ገብቶሻል አባባሌ ወዲያው ወዲያው ወዲያው ካላረጋችሁ ስትያቸው አይመቻቸውም። ምክንያቱም እየኖርና አለ አይመቻቸውም። ባሌ ብለሽ ካልሽ ግን ባሌሽ በቃ የቆመው ለቤቱ ነው። ያ ቤት ቤቱ ነው፣ ሌላ ነገር የለውም። ሩጡ እዛ ላይ ሌላ ወንድም እህት ምናምን ስትዩ ግን የራሱ ሀጃ ሲኖርበት የራሱን ሀጃ ነው እንጂ የሚያስቀድሙ ያንቺን ሀጃ ያስቀድሙ ነው ለመናገር ማለት እና ይሁን ነገር አድርጉልኝ ብላችሁ ደግሞ መስወብር አለባችሁ። ያ ነገር እስከሚሰራላችሁ እስከሚስተካከላችሁ መታገስ አለባችሁ። ታክሳችሁ ደግሞ ያ ነገር በእጃችሁ ካልገባ አገር ገብታችሁ ያንን ነገር እጃችሁ እስከምታስገቡ ድረስ መታገስና መስወብር አለባችሁ። አሁን ላይ ንብረታችሁ በሰው እጅ ሆነ። በሰው እጅ ማለት ከእናትሽ ጀምር፣ በእናትሽ የሚሆን በወንድምሽ ብቻ በሰው እጅ ሆነ ንብረትሽ ጠቅላላ። እነዚያን ሰዎች በጸባይ ነው መያዝ ያለብሽ በጸባይ እንደንቁራል እየተንከባከብ ለምን ጊዜውም ዘመኑም ስላስፈራ ማለት ነው። ይሄኔ ቤተሰቦቼ ነው ወንድሞቼ ነው እንደዚህ ነው ወይ? አንቺ እዛ ሆነሽ ስለምትልኪ ስለምትረጃቸው ኦር የሆነ ነገር ስለምታደረጊላቸው ነው እንጂ በቃ ሙሉ ለሙሉ የምናታርጊ የሆነ ጥርጣሬ የሚኖርሽ በቃ የአረቢ ቤተሰቦችን ያገራልኝ የአረቢ እንደዚህ የሆነውን አግራልኝ ነው እንጂ። በቃ ይሄ ነገር እንደዚህ ሆኗ እና ምንም አይከዱኝም ምናምን የሚል ነገር እንዳሰሙ አንዳሰሙ ራሳችሁን ጠብቁ፣ ነፍሳችሁን ጠብቁ። ያገኛችሁትን ነገር ምናምን ይሄ ኦንላይን ሰልባጅ ምናምን አትሰብስቡ። ቀጣይ ቪዲዮ መሰራላችሁ ስለ ልብስና ስለ ጫማ ነው ነህ ለመናገር ምክንያቱም እኔ እዛ ያመጣኋቸውን ብዙ ያለበስኳችሁ አላችሁ አሉ እዝ ግዴታ ብዬ የገዛኋቸው ልብሶች አሉ። ኦንላይን ልብስ ሺኤን የምትርኤሽ ምናምን ይህን ጥብቅብቅ ያለ ምናምን አትጥለቡ። ገንዘባችሁን ወደ ላህ አታባክኑ። አይለበስም እዚህ ሀገር። እና ብዙ ጥቅጭ ምን ሊሆን ይችላል፣ ወሬም ሊሆን ይችላል። አበዛውባችሁ። በሌላ ቪዲዮ እስከምንገናኝ፣ ወሰላም አሌይኩም ወራህመቱላሂ ወበረካቱ።